ኤክሰርሳይስ ዋን ፖይንት ቱ ዋንን አብረን እንሰራለን። የመጀመሪያው ጥያቄ ስቴት ዌዘር ኤች ኦፍ ዘ ፎሎውንግ ስቴትመንት ስ ትሩ ኦር ፎልስ፣ ትሩ ወይም ፎልስ ሆኑን በማለት መልሱ ነው። የመጀመሪያው ጥያቄ ዋን ፎር ስሪ ኢስ ሰብሴት ኦፍ ስሪ ፎር ዋን ከተባለ ዚስ ኢስ ትሩ ነው የሚሆነው መሳችን፣ ይሄ ትሩ ነው ምክንያቱም ኤኒ ሴት ኢስ ሰብሴት ኦፍ ኢትሴልፍ። ሁለተኛው ቢ ቱ ሲክስ ኤይት ኢስ ሰብሴት ኦፍ ሲክስ

እሺ ወይም ደግሞ ምን ብለን ነበር ከዚህ በፊት ስንማር፣ ኤኒ ሴት ኢዝ ኖት ፕሮፐር ሰብሴት ኦፍ ኢትሰልፍ፣ ማንኛውም ሴት ለራሱ ፕሮፐር ሰብሴት አይደለም ስላለን፣ ይሄኛው ፎልስ ነው የሚሆነው። ቀጥሎ ኢል እንመጣለን። ሰቨን ፎር ኢዝ ሰብሴት ኦፍ ሰቨን ፎር ፋይቭ ሲክስ፣ ዲስ ኢዝ ትሩ።

ዲን ያለው ስለዚህ ይሄ ፎልስ ይሆናል። ወደ ሁለተኛው ጥያቄ ላይ እንመጣለን። ሁለተኛው ጥያቄ ሌት ኤዚ ኢኳል ቱ ዜሮ ቢ ዜን ሊስት ኦል ሰብሴት ኦፍ ሴት ኤ እነዚህን ዘርዝሩ ነው የሚለን። ሰብሴቶቹን በሙሉ መዘርዘር እንችላለን። ሁለተኛውን ጥያቄ ስንሰራ ሌት ኤ ዚኳልቱስ ዜሮ ቢ ዜን ሊስት ኦል ሰብሴት ኦፍ ሴት ኤ ነው። ስለዚህ ሰብሴቶቹን ስንዘረዝራቸው ምናማን ማን ሊሆኑ ይችላሉ? ዜሮ አንድ ነው። ከእንደገና ቢ ይሆናል። ከእንደገና ራሱ ዜሮ እና ቢን የያዘ፣ መጨረሻ ላይ ኢምፒቲ ሴት። ስለዚህ አራት ሰብሴቶችን ማውጣት እንችላለን ማለት ነው። ሶስተኛው ጥያቄ ላይ እንሄዳለን። ሶስተኛ ጥያቄ፣ ሶስተኛው ጥያቄ ምንድ ነው የሚለን ሌት ኤም ቱ ዜን ሊስት ኦል ፕሮፐር ሰብሴት ኦፍ ቢ ነው የሚለን። ይህንን ደግሞ ስንዘረዝር አንድ ኤም ኤም አለ ሌላ ሁለት አለ ከዛ መጨረሻ ላይ ኢምፒቲ ሴት አለ። እነዚህ ሶስቱ ብቻ ናቸው የሚዘረዘሩት። አራተኛ ጥያቄ ላይ ስንመጣ ሌት ኤም አራተኛ ጥያቄ ላይ ስንመጣ ሌት ኤም ኤን ኢን ቬን ዲያግራም። ይህንን በቬን ዲያግራም ስንሰራ እንዴት ነው መስራት ያለብን? እየሰራን ያለነው የ አራተኛውን ነው የአራተኛውን ጥያቄ ቬን ዲያግራም በመጠቀም የኤምን እና የኤንን ሴት አሳዩ ነው የሚለን። ስለዚህ ለምሳሌ ይሄ ትልቅየው ኤም ነው። ስለዚህ ኤም ውስጥ ያሉት ደግሞ ዜሮ፣ አራት፣ ስድስት እና ስምንት ነው። ዜሮ አለ ዜሮ አለ ከእንደገና አራት አለ ከዛ ስድስት ስምንት አለ ስድስትና ስምንት አለ። መጨረሻ ላይ ይሄ ኤን ደግሞ የሚባል አለ። ይሄንን ሴት ደግሞ ስንሰራ በትንሽ ው እነዚህ እንሰራለን። ስለዚህ ይሄ ምንድን ነው የሚሆነው ኤን ይሆናል ማለት ነው። የዚ ቬን ዲያግራም ሲሰራ በእንደዚህ ነው መልክ ነው የሚሰራው። አምስተኛ ጥያቄ ሲሰራ ሌት ኢ ኤ ኤክስ ኤም ኤ ኤንድ ኤፍ ደግሞ ኤ ፎር ኤይት ናይን ሪሌሽን ቢትዊን ኤ ኤንድ ኤፍ ኤን ቬን ዲያግራም። ይህም ቬን ዲያግራምን በመጠቀም የሁለቱን የኢናኤፍን ሴት ያሳዩ ነው። ምንድን ነው የምናደርገው መጀመሪያ የጋራ ያላቸው ማማን የጋራ አላቸው። ሌ ስንመጣ አምስተኛ ሌ ስንመጣ የጋራ ኤ አለ እዚህ ጋርም ኤ አለ። ከዛን ሌላ እዚህ ጋር አራት አለ እዚህ ጋር አራት አለ የጋራ የሆነው ይሄ ነው። ስለዚህ የመጀመሪያውን ቬን ዲያግራም ስንሰራ ለምሳሌ ይሄ ኤ ብንለው ኤ ውስጥ ያሉት ኤክስ ኤክስ አለ ኤም አለ ከእንደገና የጋራ ከሆናቸው የሆኑት ደግሞ የጋራ የሆኗቸው ደግሞ ኤ እና ፎር ነው። ስለዚህ የዚህ እዚህ ውስጥ የጋራቸው ኤ እና ፎር አለ ማለት ነው እዚህ እዚህኛው ደግሞ ኤፍ ብንለው ኤፍ ውስጥ ያሉት ስምንት እና ዘጠኝ። ስለዚህ የዚህ ቬን ዲያግራም ይሄ ነው የሚሆነው። ስድስተኛ ጥያቄ ላይ ስድስተኛ ጥያቄ ላይ ስቴት ዌዘር ኢች ኦፍ ዘ ፎሎይንግ ስቴትመንት ኢስ ትሩ ኦር ፎልስ፣ ፎልስ ወይስ ትሩ ነው። የመጀመሪያው ኦል ኢኳል ሴትስ አር ኢኩቫለንት ሴት ሁሉም